ሁሉ በቁም ታርዶ ምን ተብሎ? ዋው ደስ ይላል። በግ ታረደላት? አዎ እንዴ! የትቀናል በግ አራሳርለች እንደ ቤተሰብ እንግዲህ ዛሬ በጣም የሚገርም ነገር ነው የሰማሁትም። ደስ የሚልም ነገር አለ፣ የሚያስጠላም ነገር አለ። እንግዲህ ሩታ ትላንትና ሆስፒታል ነበረች። ያው ትንሽ የስቲሽም ስላለ ስቲቹ እንትን እስከሚስተካከል ነበር ትላንትና የቆየችው። እንግዲህ ዛሬ ቤት ሄዳለች የሚባል ነገር ሰምቻለሁ። ገብታለች የሚባል ነገር ሰምቻለሁ። እንግዲህ ምን እንደተፈጠረ እዛ ያው ሄርሜላም ትላንትና መታለች፣ ታውቃላችሁ። እግሯ አርፍም ሄርሜላ አፎ አርፍም እግሯ አርፍም ምን እንደተፈ ተፈጠረ እዛም፣ ሁሉን ነገር እስቲ ሴት እህታችን ካልተበሳጨችብኝ፣ እስቲ ደውዬ ምን እንደተፈጠረ ጠይቃለሁ። እንግዲህ ትላንትና የመጀመሪያው ሰው እኔ ነኝ የነገርኳችሁ ሩታ እንደወለደች እና እዛ ብዙ ነገር እንደተፈጠረ ነገርላችሁ ነበር ብሎ ያው እኔ ያልኩት ነገር ሁሉ ነው እዛ የሰማችሁት የሚያያችሁትም እንግዲህ እንትን እህታችንን ደውዬ እንግዲህ እስቲ እንትን ካለችኝ እኮ ተሳቅ ኩኝ ፈራ አለ ትንሽ። ድምጿ እራሱ እንትን ነው፣ ስትሮንግ ነገር ስለሆነ ከበደኝ። ስዳ ምንድን ነው ገብተን እስቲ እንሰማ ለመ እንደምትል ሄሎ፣ ሄሎ ሰላም እህቴ። አላ እግዚአብሔር ይመስገን። በል ትላንትና የደወልኩልሽ ሊነኝ አስታወስሽኝ? ማ ትላንትና አስታወሽ? እሷ ነው ስራ ላይ ማን ልበል? ትዕግስት ነኝ። ትናንትና ስለነሩታ ጠይቄሽ ነበር፣ ነግረሽኝ ነበረ አሁን ስለምትመጣ ምን ነው ጨቀጥክሽን? ልጄ ምን ምን ደሞ ፈለግሽ አሁን? አይ ትላንት ትላንት የተፈጠረውን ነገር ዛሬ ሩታ እንደገባች ምናምን እንድት ነግሪ ነበረ። ከይቅርታ ጋር ነግርያታለው ለሩታም ግን፣ ሩታም አድናቂዎች ናቸው ብላ ብዙም አላወቀችሽም። ሽምሻው ምን ልርዳሽ ልጄ። ሩታ እንዴት ነው ገባች ቤት ወይስ ዛሬ ትገባለች በደንብ እንግዲህ አሳምረው አሰማምረን እየተጠበቀች ነው ያለው ነገር ትንሽ ከባድ ቢሆንም እኛ እሷን ለማስደሰት እንግዲህ ያው ምንችለውን ጠብር ግፍ አድርገን እያስተካከልን ነው ነገር እየተበጃጀ ነው ያው አንዳንድ ደስ የማይል ነገሮች አሉ በጉም ታርዶ ምን ተብሎ ዋው ደስ ይላል ታረደላት አዎ እንዴ የት ቀናል በግ አራስ አይደለች እንዴ ደስ ይላል በጣም በጣም። እና ምን አዲስ ነገር አለ? ምን አዲስ ነገር ነገርማ ያዎች አንድ መታለች። ሩታራት ማ የምትባላለች ሄርሜላ፣ ሄርሜላ የሩታ የእሱ የወደፊት እንግዲህ በድብቅ በድብቅ ይሄድባታል መሰለኝ። እኛ የምናውቀው ነገር የለም። አሁን እንግዲህ አራስ ቤትም በደንብም የምትታረስ አይመስለኝም። አራስ ቤት ደግሞ ጸጥ ብላ ካልታረሰች ወደፊት ለራሷን ይጎዳል። ልታስቀናት ሲሆን ምን ልትሆን አላቅም። እንግዲህ መታለች እሷ ናት እንግዲህ እስርስሮ እያለች ሹብጉድ እያለች የምታስመስለው በጣም ያሳዝናል። ምንድን ነው ቆይ ችግሯ? እሷ እንደ እናንተ ለምዝ እናትዬ እኮ የሩታ እናት እኮ ከሆስፒታል እንዳባረሯት ሰምቻለሁ አለው። አዎ አዎ እንዴታ ደ እናንተ ምኮ እናት ታውቃላችሁ ከሆስፒታል አባረሯት፣ እዚህ እንዳደርሻ አሏት። ግን እሱ ራሱ ይሄ ልጁ ማነው ባሏ አብርሃም አብርሃም ራሱ ፊት ስለሚሰጣት ልጅቷ ትመጣለች። እሱ ፊት ቢነሳት ኖሮ ትቀር ነበረ። ትክክል ነሽ። ማንም ጥፋተኛም አይደለም። እሷም ደግሞ ቅናት ይዟታል። በቃ አሁን ስለወለደችም ወግ ማረጋ ዩች ነው። በቃ ይሄ ነው ቅናቷ። አንድ ደግሞ ጓደኛ አለች አትዞች የሄርሜላ ጓደኛ ደግሞ አለች፣ ሌላም አለች። ከእሷ ጋር እየተመካከሩ ነው የሁሉ ነገር የሚያደርጉት። ደስ የሚል ነገርም አይደለም። እኔ እንጃ እንግዲህ ቤት ትግባና ሄርሜላ ላዛ ጓደኛ አላት ሌላ አላት አላት ጓደኛ አላት። አሁ የሆነ የሱ በቀር የእነሱን ነገር ለመመጥበጥ ነው አጎጥጉጦ የተነሱ ኦኬ። ለዛ ነ ሄርሜላ ላዛ ጓደኛ ስላለቻት ነ ከሳጋየውና ሩታን ለመጉዳት የምትነሳ ሴት ደግሞ ሴት ምቀኛ ነው። ሴት ምቀኛ ነው። እውነት አብዛኛ እንዲ ትዳር የሌላት ና ምን የሌላት ሴት ጥሩ አይደለችም። ለሴት ለትዳር ላላት ሴት በጣም ያሳዝናል። በጣም ያሳዝናል። ግን በቃ ያው እሷ ማስቀረት ካለባት ያው እናትየውም አሉ ማስቀረትም ይችላሉ እኮ ማስቀረ እንግዲህ እስቲ ያው ከኔ ከእናትየው ጋር ስለምግባባ ከአለም ጋር ስለምግባባ እሷን እስቲ አውራትና እኛ እንደሚሆን እናደርጋለን። ከዚህ በኋላ ያው እኛው ጋር ሰው ስተራ ስምኛዎች ላይ ስለሆነች እኛው ራሳችን ተነጋግረን ችት እንዳደርስ እናደርጋለን። ችግር የለውም፣ ለእኛ እናስተካክለዋለን። እናንተም እኮ ብዙ አታውቋት ሜርሜላን ያው ስትመጣ በይ በይቱም ነው እንጂ እምታዩት፣ በጭራሽ አናቃትም። ግን ስትመጣ አሁን በመቼም ስትታረስ ማን እንደሚመጣ ማን እንደሚገባ እናያለን፣ አይደል? መጠንቀቅ ግን አለባችሁ። እዛ ያለውን እንቅስቃሴ እንኳን ለእኛ ተውኛለች። ግን እኔ ደግሞ በአካል ውጭ ማውራት ደስ ይለኛል። እሷን እ እዛ እኮ አለች አይደለ? ግን ሌላም ልጆች አሉ ግን ደጋሚ ደግሞ አንዷን ልጅ ጠይቃታል፣ ነው አይ አሪፍ ነው። እና አብርሃም በቃ ሰርፕራይዝ አደረጋት አሩታን። እንግዲህ በግ ምናምን አርዱ። ምን በግ ብርቅ ነው እንዲ ብርቅ አደለም እኮ በግ ማረድ። ሰርፕራይዝ ስንት ሰርፕራይዝ አለ እንዴ! ያም ወንድ ልጅ ወልዳለት ምን ሆነች? ነው ሰርፕራይዝ። ይሄ ሰርፕራይዝ አደለም በግ ማረድ። ስለዚህ ሌላ ሌላ ነገር እንጠብቃለን ብለን እናስባለን እንዴ እ ስንት ነገር ጎድቷት ደሞ። አዎ ልክ ነች። እሱ ብዙ ነገር የተጎዳችሁ እግዚአብሔር አለ። እንግዲህ የምናየው ነገር ነው። እናንተም ብቅ በሉ እና የሩታን ስልክም ከፈለግሽ እልክልሻለሁ። እሺ እናቴ፣ አመሰግናለሁ። እሺ እናቴ ክበሪልኝ። የእኔ እሑድ ሰምታችኋል። እንግዲህ ደስ ይላል። እግዚአብሔር ይመስገን። ለማንኛውም የቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደንግጫለሁ። ይሰጣችሁ።